የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ2017 ምርጫ ጳጉሜ 2 2017 ዓ.ም በስኬት መጠናቀቁ ይታወሳል። ይህንኑ የ2017 የመጅሊስ ምርጫ በተሳካ ሁኔታ እንዲጠናቀቅ አስተዋጽኦ ላበረከቱ ባለድርሻ አካላት የእውቅናና ሽልማት መርሃ ግብር ተከናውነዋል። ሼህ መሐመድ አሚን አያሽ። በመርሃ ግብሩ ላይ የተገኙት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጅ ኢብራሂም ቱፋ ታሪካዊ የሆነ የመጀመሪያው ምርጫ መደረጉን አስታውሰው ምርጫው ሰላማዊና ፍትሐዊ ሆኖ እንዲካሄድ መንግስት ላደረገው ድጋፍ ምስጋና አቅርበዋል። ይህንን ያደረገልን አላህና አላህ ነው። የለውጡ መንግስት ለዚህ ሁሉ ምክንያት ሆነዋል። እኛ በራሳችን ባዘጋጀነው መመሪያ መሰረት ከታች እስከ ላይ በጸጥታ ታጅበን አንድ ኩሽታ ሳይባል ሳይገኝ ሳይከሰት ፍጹም ሰላማዊ በሆነ ፍትሃዊና አካታች በሆነ በፍቅር ሁሉም ተሳትፎበት ይሄ ምርጫ በዚህ መልክ በህይወታችን አይደለም በኢትዮጵያ ታሪክ ታሪክ የተመዘገበበት ቢኖር ሀቂቃው አላህ ነው። ሰበቡ የለውጡ መንግስታችን ድል ነው። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በምርጫው ሂደት በተለያዩ ዘርፎች ህዝበ ሙስሊሙና ባለድርሻ አካላት ምርጫው ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ ላደረጉት አስተዋጽኦ ምስጋና አቅርበዋል። ህዝቦቻችን የእኛንም የራሱንም ዓላማ አንግቦ ጥሪያችን ሰምቶ በነቂስ ወጥቶ ምሁራኖች፣ ፕሮፌሰሮች፣ ዶክተሮች፣ ኢንጂነሮች፣ ኡለማዎች፣ ኡስታዞች፣ ደረሳዎች፣ ተማሪና አስተማሪ ሁሉ ሳይቀር በዚህ ምርጫ ላይ ተረባርቦ ተሳትፎ ፍጹም ሰላማዊ በሆነ መልኩ እንድሳካ በራሱ ጎን የቆመ ለራሱ ምስጋና ይገባዋል። ህዝቦቻችንን የተረከብነውን ኃላፊነት በአግባቡ ለመወጣት ህዝበ ሙስሊሙ በዱዓ ከኛ ጋር ሊሆን ይገባል ብለዋል። የተሸከምነው አማና እኛ መሸከም የማንችለው አማና ነውና በአላችሁበት ድምፃችን የምትሰሙ በመስኮት የምትመለከቱን ሁሉ ዱዓ እንድታደርጉልን ይህንን አማና እንድንወጣ። ስለዚህ በአለንበት ሁላችንም ግዴታችን መወጣት አለብን። ህዝቦቻችን ደግሞ ከእኛ ጎን ማቆሙ ግድ ይላል። በመርሃ ግብሩ ላይ የምርጫ አስፈጻሚ ቦርድ አባላት የጠቅላይ ምክር ቤቱ አመራሮች ዑለሞችና፣ ሌሎችም ተገኝተዋል።